የማቴዎስ ወንጌል በመጀመሪያው ቪዲዮ ማቴዎስ ኢየሱስን የዳዊት ዘር የሆነ መሲህ እንደ ሙሴ ያለ በሥልጣን የሚያስተምር አዲስ መምህር፣ እንዲሁም አማኑኤል ማለትም እግዚአብሔር ከእኛ ጋር ሲል እንዴት እንዳስተዋወቀው ተመልክተናል። ኢየሱስ የእግዚአብሔር መንግሥትን መምጣት ካበሰረና ካስተማረ በኋላ መንግሥቱን በእስራኤላውያን የዕለት ተዕለት ኑሮ ገለጠ። ከዚህ በኋላ ኢየሱስ በብዙዎች ዘንድ ተቀባይነት እንዳገኘ ነገር ግን በሌሎች በተለይም በእስራኤል የሃይማኖት መሪ በነበሩት በፈሪሳውያን እንደተገፋ በማቴዎስ ወንጌል የመጀመሪያ ክፍል አይተናል። ስለዚህ ትልቁ ጥያቄ በኢየሱስና በእስራኤል መሪዎች መካከል ያለው ግጭት መጨረሻው ምንድን ነው የሚለው ነው። ቀጣዩ ትልቅ ክፍል ከምዕራፍ 14 እስከ 20 ሲሆን፣ ሰዎች ስለ መሲሁ ያላቸውን አጠባበቅ የሚዳስስ ክፍል ነው። ኢየሱስ የታመሙ ሰዎችን መፈወስ ቀጥሏል። ሁለት ጊዜ ደግሞ በምድረ በዳ ለተሰባሰቡ እጅግ ብዙ ሕዝብ በተአምር ምግብ አዘጋጅቷል። አንዱ የአይሁዶች ስብስብ ሲሆን፣ ሌላው ደግሞ አይሁድ ያልሆኑ ሰዎች ስብስብ ነው። ይህ ምልክት ሙሴ ለእስራኤላውያን በምድረ በዳ ካደረገላቸው ነገር ጋር ይመሳሰላል። እናም እነዚህ ሁሉ ሰዎች በኢየሱስ ደስ ተሰኝተዋል። ታላቁ ነቢይና መሲሁ እንደሆነ አስበዋል። የሃይማኖት መሪዎቹ ግን ፈጽሞ ኢየሱስን አልተቀበሉትም ነበር። ስለ መሲህ ያላቸው ግንዛቤ የመነጨው እንደ መዝሙር ሁለት ወይም ትንቢተ ዳንኤል ሁለት ካሉ እስራኤልን አድኖ የጨቆናትን አሕዛብ ድል ስለሚነሳ አሸናፊ መሲህ ከሚናገሩ የመጽሐፍ ቅዱስ ክፍሎች ነው። በእነሱ እይታ ኢየሱስ ሐሰተኛ አስተማሪ ነው። ስለ ራሱ የሚናገራቸው ነገሮች በእግዚአብሔር ላይ የስድብ ቃላት ናቸው። ከዚህ አስተሳሰባቸው የተነሳ ተቃውሟቸውን እየጨመሩ መምጣታቸውንና እርሱን ለመግደል ዕቅድ ማውጣታቸውን የሚገልጹ ታሪኮች በዚህ ክፍል አሉ። በምላሹ ኢየሱስ ፈቀቅ አለና የእርሱ የእስራኤል መሲህ መሆን ምን ማለት እንደሆነ ለቅርብ ደቀ መዛሙርቱ ማስተማር ጀመረ። ምክንያቱም እርሱ ማንም የሚጠብቀው አይነት መሲህ አይደለም። ኢየሱስ በምዕራፍ 16 እኔን ማን ትሉኛላችሁ? ሲል ጠየቃቸው። ጴጥሮስ ትክክለኛውን መልስ ያወቀ ይመስላል። እንግዲህ አንተ መሲሁ ነህ አንተ የሕያው የእግዚአብሔር ልጅ ነህ አለ። ግን ደግሞ ጴጥሮስ በጦርነት ድል ነስቶ ስለሚገዛ ንጉሥ እያሰበ እንደሆነ ግልጽ ነው። ኢየሱስም ጴጥሮስን አዎ እኔ ንጉሥ ልሆን ነው፣ ግን አንተ ከምትጠበቀው በተለየ መልኩ ነው ሲል አረመው። ኢየሱስ መሲሐዊው ንጉሥ ስለ ሕዝቡ ኃጢአት እንደሚሰቃይና እንደሚሞት ከተናገረው ከነቢዩ ኢሳይያስ የተወሰዱ ጭብጦችን ማስተማር ጀመረ። ስለዚህም ኢየሱስ ራሱን እንደ አገልጋይ በመሆን የሚገዛና ነፍሱን ለእስራኤልና ለአሕዛብ ሲል አሳልፎ የሚሰጥ መሲሐዊ ንጉሥ እንደሆነ አስተማራቸው። እንግዲህ ጴጥሮስና ደቀ መዛሙርቱ በአብዛኛው አልተረዱትም። ስለዚህም ኢየሱስ ወደ አራተኛው አስተምሮ ይገባል። ይህንንም ተከትሎ ተከታታይ ትምህርቶችን እናገኛለን። እነዚህ ሁሉ የሚናገሩት የእኛን እሴቶች ስለሚገለባብጠው ነገሮችም የተገላቢጦች ስለሆኑበት የኢየሱስ መሲሐዊ መንግሥት ነው። በአገልጋዩ ንጉሥ ማኅበረሰብ ውስጥ ክብር የሚገኘው ሌሎችን በማገልገል ነው። ከመበቀልም ይልቅ ጠላቶቻችሁን ይቅር ትላላችሁ። መልካም የሆነውን ሁሉ ታደርጉላቸዋላችሁ። እናም በኢየሱስ ግዛት እውነተኛ ሀብት የምታገኙት ሀብታችሁን ለድሆች በመስጠት ውስጥ ነው። አገልጋይ የሆነውን መሲህ ለመከተል እናንተ ራሳችሁ አገልጋይ መሆን አለባችሁ። በሚቀጥለው ክፍል ሁለቱ መንግሥታት ሲጋጩ እናያለን፣ የኢየሱስ መንግሥትና የእስራኤል መሪዎች መንግሥት ኢየሱስ በአህያ ላይ ተቀምጦ ለፋሲካ በዓል ወደ ኢየሩሳሌም በመጣ ጊዜ ሕዝቡ መሲሁ መጣ ሲሉ አወደሱት። ኢየሱስም ወዲያው ወደ ቤተ መቅደሱ አደባባይ ገባና ዕለታዊ የመስዋዕት ስርዓቱ እንዲቋረጥ የሚያደርግ ትልቅ ረብሻ ፈጠረ። ድርጊቱ ከቃላት በላይ ይናገራል። የእስራኤል ንጉሥ እንደ መሆኑ መጠን እግዚአብሔርና እስራኤል በሚገናኙበት በቤተ መቅደሱ ላይ ኢየሱስ ንጉሣዊ ሥልጣኑን እያሳየ ነበር። በኢየሱስ እይታ ቤተ መቅደሱ በእስራኤል መሪዎች ግብዝነት ስለተበላሸ እዚህ ጋር ሥልጣናቸውን እየሞገተ ነው። እናም እንደሚጠበቀው በጣም ተናደዋል። ስለዚህም በአደባባይ ክርክር ኢየሱስን ለማጥመድና ለማሳፈር ሞከሩ፣ ግን አልተሳካላቸው። በስተመጨረሻ እሱን ለማስገደል ቆርጠው ተነሱ። በምላሹ ኢየሱስ የመጨረሻውን ትምህርቱን አስተማረ። በመጀመሪያ ስለ ፈሪሳውያንና ስለ ግብዝነታቸው ትልቅ ትችት አቀረበ። ከዚያም እግዚአብሔርንና የእርሱን መንግስት ባለመቀበሏ ለኢየሩሳሌም አለቀሰ። ከዚያም ኢየሱስ ከደቀ መዛሙርቱ ጋር ሄዶ ሊሆን ያለውን ሁሉ ይነግራቸው ጀመር። በእነዚህ መሪዎች ሊገደል ነው። ነገር ግን ይህን ሲያደርጉ የራሳቸውን ውድቀት ያፋጥናሉ፣ ምክንያቱም የኢየሱስን ሰላማዊ መንግሥት መንገድ ከመቀበል ይልቅ በሮም ላይ ያመፅን መንገድ ይይዛሉ። ከዚህም የተነሳ ኢየሩሳሌምና ቤተ መቅደሱ ሊጠፉ ነው። ግን ኢየሱስ ይህ የታሪኩ መደምደሚያ እንደማይሆን ተናገረ። ከሞተ በኋላ በትንሣኤው ድል ይነሳል። አንድ ቀንም ተመልሶ መንግሥቱን በአሕዛብ ሁሉ ላይ ይመሠረታል። እናም እስከዚያው ድረስ ደቀ መዛሙርቱ ንቁ ሆነው ለመቆየትና ኢየሱስን ለማወጅ የምሥራቹንም ለማዳረስ ቁርጥ ውሳኔ ማድረግ አለባቸው። ይህ ሁሉ በደቀ መዛሙርቱ ጆሮ ላይ ያቃጨለ ሳለ ታሪኩ ወደ ወሳኝ ክፍል ይደርሳል። ያን ሌሊት ኢየሱስ ደቀ መዛሙርቱን ለብቻ ይሰበስብና አብሯቸው የፋሲካን ማዕድ ይካፈላል። የፋሲካ በዓል በፋሲካው በግ መታረድ በኩል የእስራኤልን ከባርነት ነፃ የመውጣት ታሪክ ዳግም ይተርካል። ከዚያም ኢየሱስ ሊሆን ያለው የእርሱ ሞት ሕዝቡን ከኀጢአትና ከክፋት ባርነት የሚታደግ መሥዋዕት መሆኑን በማሳየት ለኅብስቱና ለወይኑ አዲስ ምሳሌነት ሰጠ። ከማዕዱ በኋላ ኢየሱስ ተያዘ፣ በአይሁድ መሪዎች ሸንጎ ፊት ለፍርድ ቀረበ። እነሱም መሲህ ነኝ የሚለውን ቃሉን አልተቀበሉትም፣ እግዚአብሔርን ተሳድበዋል ሲሉ ከሰሱት። ከዚያ ኢየሱስ በሮማዊው አገረገዥ በጲላጦስ ፊት ቀረበ። ጲላጦስ ኢየሱስ ንጹሕ ሰው እንደሆነ ተረድቷል፣ ግን ከአይሁድ መሪዎች ጫና ስለበዛበት ኢየሱስ በስቅላት እንዲሞት ፈረደበት። ስለዚህ ኢየሱስ በሮማውያን ወታደሮች ተወስዶ ተገደለ። እንግዲህ እዚህ ክፍል ላይ የምታስተውሉት ነገር ማቴዎስ ልክ በመክፈቻ ምዕራፎቹ ላይ እንዳደረገው ከብሉይ ኪዳን ጨምሮ ይጠቅሳል። የኢየሱስ ሞት አሳዛኝ የሆነ ነገር ወይም ክሽፈትን የሚያመለክት ነገር እንዳልሆነ እያሳየ ነው። ይልቁንም የኢየሱስ ሞት የጥንት ትንቢቶች አስደናቂ ፍጻሜ ነበር። ኢየሱስ በኢሳይያስ እንደተነገረው አገልጋይ መሲህ ሆኖ መጣ። የራሱ ሰዎች አልተቀበሉትም፣ ግን እነሱ ላይ ከመፍረድ ይልቅ ስለ እነሱ እርሱ ተፈረደበት፣ የኀጢአታቸውንም ዕዳ ተቀበለ። የስቅላቱ ክፍል ያበቃና ኢየሱስ በመቃብር ውስጥ እንዲሆን ይደረጋል። መጽሐፉ ግን ባልተጠበቀ መልኩ ያልቃል። የመጨረሻው ምዕራፍ ይህን አስደናቂ ነገር ይነግረናል። ደቀ መዛሙርቱ የኢየሱስ መቃብር ባዶ መሆኑን እሁድ ጠዋት ይገነዘባሉ። ከዚያ እንደ ድንገት ኢየሱስ ከሞት ተነስቶ ሕያ ሆኖ ሰዎች ያዩት ጀመረ። መጽሐፉ የሚያልቀው ከሞት የተነሳው ኢየሱስ ታላቁ ተልእኮ ስንል የምንጠራውን የመጨረሻውን ትምህርት ሲያስተምር ነው። ኢየሱስ አሁን እውነተኛው የዓለም ንጉሥ እንደሆነ ይናገራል። ስለዚህም ኢየሱስ ጌታ እንደሆነና ማንም ሰው በመጠመቅና ትምህርቱን በመከተል ወደ መንግስቱ መቀላቀል እንደሚችል የምስራች እንዲናገሩ ደቀ መዛሙርቱን ወደ አሕዛብ ሁሉ ላከ። በምዕራፍ አንድ ላይ የሚገኘውን አማኑኤል እግዚአብሔር ከእኛ ጋር የሚለውን ስሙን በማመላከት ኢየሱስ ለደቀ መዛሙርቱ የተናገረው የመጨረሻ ቃል ከእናንተ ጋር ነኝ የሚል ነው። ኢየሱስ በስተ መጨረሻ እስከሚመለስበት ቀን ድረስ የኢየሱስን መገኘት የሚያረጋግጥ ቃል ኪዳን ነው። እንግዲህ ይህ ነው የማቴዎስ ወንጌል።